ማለት ነው ማንን ምሳሌን ሊያሳክማት ምሳሌ ልትጠቀም ማለት ነው ሰላም ሰላም ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛ ለዚህ ቻይናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ ቀጣዩን ፓርት ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ እናም ዝና እየተናገር ያለው አንድ ነገር ቆም ብለሽ ወይም ደግሞ ሰፋ ባለመልኩ ማሰብ የማትችይ አንቺ ደደብነሽ እያላትም ማህይብ እያላትም ይሰድባታል ማንን ማህሌትን ምክንያቱ፣ ማህሌት በቃ ዝም ብላ ወደፊት እንጂ የሆነ ነገር ቆም ብላ ማሰብ አትችልም። እገላለሁ፣ አጠፋለሁ፣ ብሩክን ወደዚህ በቃ እንዲመለስ አድርጋለሁ። ልጁ እንድትሞትበት ፈልጋለሁ። ብሩክን ፖሊሶች እንደ አንጠልጥለው እስር ቤት እንደ ቢጥሉልኝ በቃ ሁሉም ነገር ከሞት ጋር የተያዘ ነገር ነው የምታወራው እንጂ ቆም ብላ በፍጹም አታስብም። ቆም ብላ ብታስብ ኖሮ ከብሩክ ጋር በጣም ብዙ አመታትን ብዙ ላይፍን አሳልፋለች። እውነት ለመናገር በእርግጥ ካለው ድራማ እንደሆነ ጨካኝና እንደምትሰራ ገጸ ባህሪዋ ማለት ነው። ግን ቢሆንም ይሄን ያህል የክፋት ጥግ በጣም ከባድ ነው። ምንድነው ያለችው? ምሳሌ ለማሳከም ምሳሌ ለማሳከም ሪፖርት፣ ያው ቀጥታ ከሀገር ሊወጣ አይደል? ሪፖርት እንደገባ ቼኪንግ ይደረጉ የለም። በዛን ሰዓት እሷ ቀድማ ለመድረስ ነው የምትፈልገው፣ ግን አይሳካላትም። አይሳካላትም ምክንያቱም እሷ ያለችበት መኪና ማን እንደ ጫናት አታቅም የጫናት እኮ ሞገስ ነው ሞገስ ማለት የልብ ጓደኛ አብሮ አደግ ነው ለማን ለብሩክ አያችሁ ለዛም ነው በመጀመሪያ መልካም ጓደኛና ጥሩ ጓደኛ ፈጣሪ ይስጣችሁ ነው የምላችሁ ምክንያቱም አንዳንዴ ግራ ስትጋቡ አጣብቀኙ ስትሆኑ ያ መልካም ጓደኛ ምን ያደርጋችኋል እንድታልፉ ይረዳችኋል ማለት ነው ልክ እንደ ሞገስ እና ሞገስ ከብሩኬ ጋር ቢቀያየሙ በጣም ያው በዛን ሰዓት በጣም የሚወዳትን የሚያፈቅራትን ሉላ ከእጁ አመልጣለች። ያመለጠችበት ምክንያት ምን እንደሆነ ሁላችንም አይተናል። እናም ብሩኬም በዛን ሰዓት ወዶ አይደለም ይሄን ድርጊት ያደረገው። አንደኛ የምትታከምበት ጊዜ እየደረሰ ነው፣ ሁለተኛ ደግሞ ገንዘብ ግዴታ ያስፈልገዋል። ገንዘብ የለውም፣ ቤቱ ታግዶበታል። አማራጭ ስላጣ በዛን ሰዓት ተመካክሮ ነበረ ሉላን እንደ እጅ መያዛና ያገቷት ማለት ነው። ያው እገታም ሳይሆን ኖርማል ከሞገስ ጋር ላይፍ እያሳለፈች ነበረ። የሀገረሸ ፍቅሯን ላ እያስታወሰች በጣም ምርጥ ህይወት እየኖሩ ነበረ ጥቂት ጊዜ ቢሆንም። ነገር ግን በዛን ሰዓት አውርተው አውርተው ወይም ደግሞ ይህንን ሀሳብ ያመጣው ማን ነው? መጀመሪያ ሞገስ ነው። ሞገስ ይህን ሀሳብ ካመጣ በኋላ በስተመጨረሻ ሉላን ማስቀረት ፈለገ። ምክንያቱም ይወዳታል ያፈቅራታል። እንደ እጅ መያዣ ነው ያመጣት መጀመሪያ ለምን ለምሳሌ ሲል ነው ይሄንን ፈጠራ ያመጣው። ፈጠራውን ካመጣ በኋላ ብሩክ ይቅርታ አድርግልኝ፣ ሉላን ልመልሳት አልችልም፣ በጣም ነው የምወዳት፣ ይዣ ትጠፋለሁ ሲል ሞገስ፣ አታደርገውም እና ልጄ ትሞት እንዴ? ለምንድን ነው የማትረዳኝ? ከፈጣሪ በታች ካንተ በቀር ማናለኝ? ሉላ እኮ ሉላን የማትመልሳት ከሆነ ከሆነ መጀመሪያ እኮ ከእኔ ጋር ይሄን አድቫንቴጅ ይሄን ሀሳብ ያመጣ ያመጣከው አብረን እንድንመካከርበት አይደል? አሁን ደግሞ ምን ተገኝቶ ነው እንደዚህ እየተቀየርከው በእርግጥ እንደምታፈቅራት እንደምትወዳት ከህይወትህ በላይ እንደምትንሰፈሰፍላት አልጠፋብኝም፣ አውቃለሁ። አንተም እንድትጎዳ ፈልጌ ሳይሆን በዛን ሰዓት እኔ እናንተ የተስማማንበት ምክንያት አንደኛ ምሳሌ እንድትታከም ከሂደት በኋላ ደግሞ ሉላን የራስህ ለማድረግ ነበረ። ስለዚህ አሁን ላይ ሉላን ለዝና የማንመልሽ ከሆነ የቤቱ እገዳ ንብረቴ ሊመለስልኝ አይችልም። ንብረቴ ካልተመለሰ እንዴት ነው ልጅን ማሳክማት? አይኔ እያየማ ልጄ መሞት የለባትም። በቃ አማራጭ ስላጣሁ ለዝና ደወልኩለት። ሉላን የምትፈልጋት ከሆነ ለመሀሌት ንገራትና የታገደውን ቤቱንም ንብረቴንም እገዳውን እንድታስነሳ ከነገርካት እገዳው ከተነሳ ሉላ ያለችበት ቦታ እጦቅ ማለው ያልኩትኝ እኔ ነኝ። ስለዚህ ቅርታ አድርግልኝ፣ አማራጭ አጣሁ። እኔ እኮ በጣም እንደማከብር ታውቃለህ፣ በጣም ትልቅ ቦታ ለአንተ እንዳለኝ ታውቃለህ። ግን የምትረዳኝ አንተ ነህ፣ ከፈጣሪ በታች ያለኸኝ አንተ ነህ። ስለዚህ ምን ማድረግ ነበረብኝ? እስኪ አንተ በእኔ ቦታ ሁነህ አስብ። ልጄን ማጣት ነበረብኝ? እንደዚህ የምወዳትን ልጄን ልማጣት ነበረብኝ? አንተ እስኪ በእኔ ቦታ ሁነህ አስበው፣ አስበው እስኪ ሞገስ አስበው እስኪ ሲለውም፣ በቃ ውጣልኝ፣ ዞር በልልኝ። ያው በጣም ፌንት ነቅሎ ነበር በሰዓቱ። ምክንያቱም ሉላ ያለችበት ድረስ ብሩክ አሳየው። ከዛም በኋላ በሩን ከፍቶ ገባና ዝና በቴስታ ሲለው ጥርሱ አፉ እንዳለ ደን በደም ሆነ የሞገስ ማለት ነው በማን ምክንያት በሉላ ምክንያት ሉላን ነጥቆ ወሰደው የቤቱ እገዳና ንብረት በማን በብሩክ እጅ ገባ ይህንን ቤት ደግሞ ለመሀሌት እኔ ይገዛልሻለሁ እኔ ከጎንሽ ነኝ እያለ ዝና ሲያበረታታት መሰዋዕትነት መስሏት ትስቃለች ነገር ግን በሌላ መንገድ ብሩክ ሁሉን ነገር ያውቃል በደንብ አድርጎ ስለሚያውቅ በሌላ መንገድ ቤቱ እንዲሸጥ አደረገ ማለት ነው ግን አለበለዚያ ዝና የራሱን ሰው ልኮ ወደ ማህሌት እንዲመለስ ያደርገዋል በድጋሚ ማለት ነው። ስለዚህ ይህንን ተንኮል ስለሚያውቅ ወዲያውንም በሌላ መንገድ ቤቱን ሽጦ አሁንስ መታመጭ ነው ያለው ፈንጂ። ቤቱ ተሽጧል፣ ብሩ በእጅ ገብቷል ሲላትም በጣም ደነገጠች፣ ተቃጠለች። አንደኛ፣ ሁለተኛውን አድቫንቴጅ ደግሞ የሚሄዱበትን ወይ ደግሞ ምሳሌ ለማሳከም ምሳሌ ለማሳከም አስቦ አቅዶ የተነሳበትን እቅድ ለማክሸፍ እየጣረች ነው። አስባችኋል። ሪፖርት ከእሱ ቀድሜ መግባት አለብኝ። እኔን በጣም በድሎኛል። እግሬን በሽጉጥ የመታኝ እሱ ነው፣ የራቁት ቪዲዮ የለቀቀብኝ እሱ ነው ብላ ነው ክስ ያቀረበችው። የራቁት ቪዲዮ የለቀቀባት ማነው? ሞገስ ነው። አስባችኋል። ሁላችንም ባለፈው ፓርት ስንመለከት ሁሉንም ነገር ተመልክተናል። እውነታው ማለት ነው በዚያን ሰዓት ከሞገስ ጋር ስትማግጥ ስለነበረ ሞገስም ደግሞ ንብረቴን ሀብቴን እስካሳገድሽኝ እንዲሁም ደግሞ ባዶ ጀን እስካስቀራሽኝ ድረስ እኔ እበቀልሻለሁ ብሎ የተበቀላት ማን ነው? ሞገስ ነው። ብሩክ ምንም ያደረገው ነገር የለም። ከዛ ከዝና ጋር ሆና ይህንን ነገር አቀነባብራ ከዛ ሁሉንም ማስረጃ በእጇ ይዛ ከማን ጋር ከኤፍራታ ጋር። ሁለቱም ነገረኛ አይደሉም። ከኤፍራታ ጋር ሆነው ራይድ አገኘን ብለው ሲገቡ ግቡ ግቡ፣ እኔ አሁን ነው የማደርሳቸው በፍጥነት ወስዳቸዋለሁ እያለ ሞገስ አፍንጫው ላይ እንትን አድርጎ ወይኔ ማክስ አድርጎ የምር ሰራላቸው። ሰራላቸው የምሬ ነው የምላችሁ። ሰራላቸው። ለምን በየትኛውም መንገድ ብሩክ እንዲያመልጥ ይፈልጋል። ተኮራርፈው እያሉ የምሬ ነው። ብቻ በመካከላቸው እንደ ድሮ ፍቅር ባይኖርም ነገር ግን መልካም ጓደኛ መቼም መልካም ነው። ምክንያቱም ያለፈውን እንጂ የሚያስበው የተፈጠረው ነገር አያስብም። የተፈጠረውን ነገር ቢያስብ ኖሮ ሞገስ ለብሩክ አይቆምለትም ነበረ። ምክንያቱም ዳጣ ደግሞ መልካም ልጅ ናት፣ በጣም ተመቸኛለች። ሰላምን የምትፈጥር ምርጥ ልጅ ናት። ዳጣ ዳጣ ምንድን ያለችው? አሁን ላይ ታስፈልጓለ፣ እባክህን ሞገስ። በእርግጥ አውቃለው እንደተበደልክ፣ አውቃለው እንደተከፋክ። ቡራ ደግሞ ወዱ አይደለም ይሄንን ድርጊት ያደረገው። ለምንድን ነው የማትረዳው? አሁን ላይ ታስፈልጓለ። ብሩክ ግዴታ ምሳሌ ማሳከም አለበት። ስለዚህ አንተ ደግሞ ከጎኑ መሆን አለብ ለምንድን ነው እንደዚህ የምትሆነው? አውቃለሁ እንደሚከፋክ አውቃለሁ እንዳዘንክበት። ነገር ግን እኮ ብሩክም ይህንን አስቦ አይደለም ያደረገው ግራ ስለተጋባና አማራጭ ስላጣ ነው፣ እያለች እነሱ ለማግባባት ፍቅርና ሰላምን ለመፍጠር ስትጥርም በስተመጨረሻ የሆነ ችግር ከተፈጠረ ለእኔ ስልክ ደውይልኝ አላት፣ ማለት ነው ለማለት ለዳጣ ዳጣም ደግሞ ብሩክ አይዞክ አይዞክ ከታሪካንተ ጋር ነው፣ አይዞ ይሳካልለ ስትለው በዚህኛው ወይ አሸንፋለሁ ወይ ሸንፋለሁ። ነገር ግን ምናልባት ከኔ ቀድማ እኔም ብታስመልሰኝ ልጄ በመሃል ብትሞት እኔ አቃጥላታለሁ፣ ቁም ስቃይ አሳየታለሁ። መሃሊትን አለ ነው። ከዛ አረ ብሩ አያሳስብህ አንተ ነው የምታሸንፈው፣ እኔ ከጎንክ ነኝ። ሞገስም ከጎንክ እንዲሆን አደርጋለሁ ስትልም ሞገስም እኮ አሁን ከጎን የለም። በጣም አኩርፎኛል፣ በጣም ቅር ብሎኛል። እኔም አማራጭ ስላጣው ይሄን ድርጊት አደረግኩኝ። ዳጣ፣ አንቺ እስኪ በእኔ ቦታ ብትሆኝ ምን ታደርጊያለሽ? ሲላትም እኮ አንተ ወደግ እኮ አላደረግኩ አማራጭ እስከ አደረግክ ድረስ ሁሉንም ነገር እኮ ሞገስም ሳይረዳ ቀርቶ አይደለም። በእርግጥ የሚወዳትን የሚያፈቅራትን ሉላን ስላጣት እንጂ በፍጹም ይህን ያህል ቅር ይልሃል ብዬ አላስብም አለች ማለት ነው። እዚህ መታ ሰላም እየፈጠረች ነው እዛ ሜዳ ሰላም እየፈጠረች ነው ስለዚህ አይዞክ ሞገስ እኔ ሁሌም ከጎንክ ነኝ ትላለች እዚህ መታ አይዞክ በቃ ሰላም ነው የምትፈጥረው በጣም ስማርት የሆነች ልጅ በጣም ትመቸኛለች ማለት ነው በጣም ጎበዝ የሆነች ልጅ እና በስተመጨረሻ ሁሉንም ነገር እውነታውን ነገረችው ለማን ለሞገስ ዳጣ ከዛ በቃ ለሊት ነው የሚወጣው እባክን ከጎኑ ሁን እንደውም እስከ ሪፖርት ድረስ መሸኘት እንኳን ቢያቅት እባክን ከጎኑ ሆኖ እባክን ብላ ለምነዋለች። ከዛ በኋላ ራይድ ይዞ ራይድ ተራ ቆሞ ነበረ። እነ መሐሌትን እያያቸው ነው፣ ማክስ አድርጓል። እነሱ አያቁ። አረ ንጉቡ ንጉቡ ንጉቡ አለ። እነሱን አስገብቶ እየወሰዳቸው እየወሰዳቸው። እንዲ በአቋራጭ ነው እንዲ የሚወስደን፣ ቶሎ ሊያደርሰን ነው ትላለች መሐሌት። ከዛ ኤፍራታ እኔ ፈርቻለሁ እኔ ፈርቻለሁ አላማረኝም አለች ኤፍራታ። ምክንያቱም መጀመሪያ ቀጥታ እየሄደ እያለ እጠፍሎ በቃ የማይሆን መንገድ ወሰዳቸው ማለት ነው። ያ ማለት ብሩክ ሁሉ ነገር ጨርሶ አስባችኋል። ምርመራ የሚባል ነገር አለ ብዙ ነገር አለ አይደል? ሪፖርት ውስጥ ያን ሁሉ ነገር ጨርሶ ፕሌን ውስጥ ከገባ በኋላ ልደርስ ትችላለች። ያ ማለት ብሩክ ምሳሌን ይዞ ይሄዳል። እሷ ደግሞ እንዲችው እንደጨለለች ትቀራለች ማለት ነው። ስለዚህ ብዙም ጊዜ ክፋትና ተንኮልን የሚሰራ ሰው የሚሳካለት ይመስሏል። በእርግጥ የተወሰነ ፈተና በመካከላቸው ሊፈጠር ይችላል። ብዙ ቻሌንጆችን ሊፈጥሩ ይችላሉ የማስፈራራት የተለያየ ነገር ግን መቼም ክፋትን የሚሰራ ሰው በፍጹም አይሳካለትም። ምክንያቱም እኛ ለሌሎች ወጥመድ በምንዘረጋበት ሰዓት ያ ወጥመድ ራሳችንን ጠልፎ እንደሚጥለን አናውቅም ማለት ነው እና እዚህ ጋ መሀሌት ክፋትን፣ ተንኮልን የምታስበው የብሩክ መጥፋትን ብሩክ በፖሊስ እንዲያዝ የብሩክ ልጅ ምሳሌ እንድትሞት ነው የምትፈልገው። ግን በፍጹም ይሄ አይሳካም፣ አይሆንም ምክንያቱም ብዙም ጊዜም ተንኮል የሚያስቡ ሰዎች ወደ ራሳቸው ይመለሳል እንጂ ያንን ሰው ምንም ሊያጠቃ አይችልም ማለት ነው። ለምን በዛን ሰዓት ቤቱን ብታሳግድም በየትኛውም መንገድ ቤቱንም ንብረቱንም በእጁ አስገብቷል። አያችሁ። ስለዚህ የትኛውንም ያህል ክፉ ሰው መቼም ክፉ ነው። እውነት ለመናገር ምንድን ያለው ሞገስ፣ ክፉ ሰው መቼም ክፉ ነው። እንደዛ በድለውኝ፣ እንደዛ ንብረቴን ዘርፎኝ፣ አሁን ደግሞ ህይወቴን ለማጥፋት እየፈለጉኝ ነው። ክፉ ሰው መቼም ክፉ ነው አይቀየርም ብሏል። ስለዚህ በጣም ከባድ ነው ለዛሬ ዥ የመጡት ቪዲዮ ይህን ይመስላል የምሳሌ ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው እንደተለመደ አስተያየታችሁ በኮሜንት አስቀምጡ በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ባይ ባይ